እናት እኮ ማለት ሀገር ናት። ወይ እነማናችሁ? አባቶች ያወረሱኝ ሀገርና ቀኝ ለእንዳንተ አይነቶች አስረክብ ብለዋል። መቼስ ከታግዙት የማያልፍ የለም። ቡድን የተከበራችሁ አድማጭ ተመልካቾቻችን ከድራያ ዩቲብ ቻናል ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? እንግዲህ ይህ ፊልም ማስታወቂያው በእንደዚህ አይነት ሁኔታ ተሰርቷል። ስለዚህ ሁላችሁም በምትችሉት ልክ ሽርሽር እያደረጋችሁ ተደራሽ እንዲታደርጉ። ይህ የፊልም ድርሰቱን የደረሰችው እህታችን ትግስት ጌታቸው ትባላለች። በተዋናይነቱም ተሳትፋለች። እውነት ለመናገር እዚህ ፊልም ላይ በጣም ብዙ እውቅና ያላቸው ታዋቂ አርቲስቶች ሁሉ የተሳተፉበት ይበል የሚያሰኝ ፊልም ነውና፣ እንግዲህ ልጅቷ የራያ ቆቦ ጉብዬ ተወላጅ ነች። ሴት እንቁታችን ለወደፊት ብዙ ታሪክ ትሰራለች ብለን የምንጠብቃት ገና ታዳጊ ልጅ ነች። እና እሷን ለማበረታታት ይህም ቪዲዮ ተደራሽ ማድረግ መቻል አለብን። ለማንኛው ዓለማት በጉጉት እንዲጠብቁና ሐምሌ 20 ቀን በወልዲያ ከተማ በታላቅ ድምቀት ይመረቃል። በዚህ የምርቃ ፕሮግራም ላይ ትልልቅ ሰዎች ከተገንታችሁበት ፕሮግራሙ ላይ ይህችን እንቁ ታዳጊ እህታችንን እንዲታበረታቱ ጥሪ እያስተላለፍኩኝ የመግቢያ ዋጋ እንግዲህ ትኬቱ 100 ብር ነውና፣ ስለዚህ ይህንና አስፈላጊ ጉዳዮችን እሷን ለማገዝ ለማበረታታት የምትፈልጉ በ0923056609 ላይ ደውላችሁ አይዞሽ፣ እደጊ ተመንደጊ እያላችሁ ይህችን ሴት እንቁ የፊልም ደራሲ የኛ የራያ ቆቦ ጎብዬ ተወላጅ በደንብ እንዲታበረታቷትና ቪዲዮውን በጉጉት እንድትጠብቁ ሙሉ ፊልሙን ማለት ነው፣ በጉጉት እንድትጠብቁ በአክብሮ እጠይቃለሁ። እንግዲህ ለሁሉም ነገር እጅግ በጣም እናመሰግናለን፣ ስለምታበረታቱን። ይችን እህቴን ግን እውነት እንዲታበረታቷት እና አይዞች ከጎንሽ ያለን እንዲትሏት እየደውላችሁ በምትችለው እናንተን በምትችሉት ያቅማችሁን አለነች እንዲትሏት። ይህን ፕሮግራም ለማስመረቅ በጣም ብዙ ወጭ አለባትና ብዙ ነገሮች ድጋፍ ትፈልጋለች። ስለዚህ እየደወላችሁ አቅም ያላችሁ ሰዎች አቅማችሁን ያክል እንዲታግዟትና ፕሮግራሙ በታላቅና በድምቀት እንዲመረቅ ይህን ፕሮግራም እንዲታስተባብሩላት ጥሪ ማስተላለፍ ወዳለሁ። የጎቢ የልጆች የትናችሁ? የራያ ልጆች የትናችሁ? ይችነታችንን በደንብ እንዲታበረታቷት፣ አደራው ለእናንተ ነውና በዚህ በ0923056609 እየደወላችሁ አናግሯተኝ፣ የሚያስፈልገውን ነገርንም አግዟት፣ ነገጧት እንግዲህ ይህ ፊልም ትልቅ ደረጃ ላይ ከደረሰ ጥዋት ያው እንግዲህ በሆነ ፕሮግራም ላይ እንድትቀርብና ኢንተርቪው እንድትደረግ መሆኑ አይቀርምና በዚህ ፕሮግራም ላይ ከጎኗ የነበሩትን ሰዎች ታመሰግናለች፣ የሀገሯ ልጆች ታመሰግናለች። ለዚህም ደግሞ ከጎኗ እንድትሆኑ ጥሪ አስተላልፋለሁ። ሸርሸር እያደረጋችሁ ተደራሽ አድርጉ።